የናርዶ ሽቶ የአልባጥሮስ ብልቃጥ ይላል እና የናርዶሱ ሽቶ ሊወጣ ካስፈለገ የአልባጥሮሱ ብልቃጥ መሰበር አለበት። የአልባጥሮሱ ብልቃጥ ገደብ ነው። አሁን ሽቶ ሊወጣ ካስፈለገ፣ ሽቶ ሊፈስ ካስፈለገ መሰበር ያለበት ሽቶ በደንብ ሪሊዝ እንዳያደር ከውስጣችን እንዳይወጣ ያለው መዓዛ እንዳይወጣ ዋናው ያፈነው ነው የያዘው ብልቃጡ ነው ይላል። ስለዚህ ያች ሴት ስታይ ብልቃጡ ካልተሰበረ በስተቀር ወይም ደግሞ ብልቃጡ በደንብ አድርጎ ካልተመታ በስተቀር ሽቶ እንደማይፈስል አመነች። ውድ የሆነውን ነገር ለማውጣት ውድ የሆነውን ብልቃጥ፣ ውድ የሆነውን ነገር ገደቧን ሰበረች። ዛሬ በዚህ ኮንፈረንስ ላይ በዚህ ድግስ ላይ ገደብ የሆኑ ነገሮች እንዳናመልክ የገደቡን፣ ሽቶችን እንዳይወጣ የገደቡን። አሁን መብራት ሊሆን ይችላል፣ ሁኔታ ሊሆን ይችላል፣ አለማጨብጨብ የጀንትል መንፈስ ኮት ሊሆን ይችላል፣ አጠገቤ ያለ ሰውዬ ሊሆን ይችላል። ማንኛውም ነገር ዛሬ ተሰብሮ ይፈስለታል። ሃሌሉያ! እስኪ አሜን ብሎ አንድ ማት ገደብ ነው ያለው ማት ማት እንዳይፈስ፣ ማት ገደብ ነው ያለው እና ያ ብልቃጥ ካልተሰበረ በስተቀር ሽቶ ደግሞ መውጣት አይችልም። ስለዚህ ውዱ ሊወጣ ሁልጊዜ ያሮታሉ ውዱ ሊወጣ ምክንያቱም ውዱ የሚወጣው ያ ብልቃጥ ተሰብሮ ነው ይላል ስለዚህ ካልተሰበረ ስለማይወጣ መሰበር ያለበት ብልቃጥ ነበርና ብልቃጡን ሰበረችው ይህንን ሌላ መጽሐፍ ቅዱስ ላይ ሳያው ይህንን እንደ ማሰሮ አይነት ነገሩን ለመስራት የሚፈጅባቸው ከአንድ ወር እስከ ስምንት ወር ይፈጃል እንደ ማሰሮ አይነት ነገር ነው በዛን ጊዜ የነበረው ማለት ስለዚህ ያንን ውድ የሆነውን አሰራሩ ብዙ ጊዜ የሚፈጀውን ነገር ሰበረችው ዛሬ አንድ ነገር ሰብረህ ለኢየሱስ ክብር ይመጣለታል። እስኪ አሜን ብሎ አንድ። እባክህ አጠገብ ያለው ሰው የሚሰበረው ተግዳሮት ይሰበራል። ወርት ተሰብሮ የሚወጣ ነገር ይወጣል። ወርት አሜን ብሎ እስኪ አንድ ሃሌሉያ። እንዳታመልክ የከለከለ ነገር ተሰብሮ የሚወጣው ሽቶ መውጣት ይጀምራል። ክብር ለመይሆንለት። እስኪ አሜን ብሎ አንድ። ስለዚህ ሽቶ እንዲወጣ ካስፈለገ ገደብ ይሰበር። አለ ገደብ፣ እንዳታመልክ በተለይ ኮንፈረንሶች ላይ የተለያዩ ቦታዎች ላይ የሆኑ ገደቦች አሉ። ገደቦቻችሁን ጥሳችሁ፣ ውበታችሁን ጥሳችሁ እስኪ አሜን ብሏን። የማያዘልል ነገር ካለ ጥሰህ ሪም ሪም ሪም እያልክ እየዘለልክ እግዚአብሔርን አምልከው። እስኪ አሜን ብሏን። ሃሌሉያ ገደብሽ ሊምፕስቲክሽ ራሱ ሊሆን ይችላል። ከንፈርሽ ላይ ያለው ሊምፕስቲክ ገደብሽ። አንደኛ ሳሙኤል ምዕራፍ 18 ላይ እንደዚህ ብሎ ይናገራል። ሳኦል ወርውሮ ዳዊትን ሳተው፣ ሳተው ከቅርብ ሳተው። እዚህ ቅርብ ናቸው ግን ወረው ወረው ለጠጠው ሳተው። ሳኦል ዳዊትን የሳተው ቀሽ ወርዋሪ ስለሆነ አይደለም። ክር ብታደረግለት ክር ይበጥሳል። እንዲች ገመድ ብታደረግለት፣ እዚች ክብ ውስጥ ቀስትህን አስገባ ብትለው ያስገባል። ሳኦል ዳዊትን የሳተው ዳዊት ገና ይደረድር ነበር። ይኸውልህ ዘንድሮ በገና ደርዳሪ ይሳታል። እንደፈለገ ያነጣጠረ ቀስተኛ በገና እየደረደርክ ይስታል። ልባርካችሁ እንግዲህ ሠራዊቶች፣ አደጋ ይስታል፣ ክፋት ይስታል፣ አመፃ ይስታል። ለም መሰለህ፣ ታመልካለህ፣ በገና ትደረድራለህ። በገና ደርዳሪዎች ይሳታል። እስኪ አሜን በሎ ቁጭ በሎ። ሃሌሉያ፣ በገና ደርዳሪዎች ይሳታል። ሃሌሉያ። አደጋይ ስታለው ኦል ሳኦል ሳኦል ዳዊት ላይ ሲወረውር ዳዊት ሽል እያለ አይደለም የተሳተው። በዚህ በኩል ልትመጣል እያለ ከዚህ በኋላ ሽል ብለ የማታመልከው የጠላት ወጥመድ አለ። በአምልኮ ታመልጣለህ ሲስተመኛው ቴክኒከኛ ሆነ ጮሌ ሆነ የማታመልጣው የጠላት ቀስታ አለ። ማምለጫው ልንገርህ፣ በገና ደርድር፣ አምልከው፣ እግዚአብሔርን ዘምርለለ እግዚአብሔር እልልበልለ ጀንትል መንፈስ እንትታ አጨብጭብለ እስኪ አሜን በቴክኒክ የማናመልጠው ዘመን እያመለክን የምናመልጥበት ዘመን

ወሬ ትጥልና በገና ታነሳለህ። ቀስተኞች ሀልል አይመቱም። ለምን መሰለህ? በገና ይዘሃል። በገና መዝናኛ አይደለም፣ በገና ማምለጫ ነው ብለው አጠገብ ያለሁ በገና ማምለጫ ነው። በገና መሳጫ ነው። በገና ማምለኪያ አይደለም። በገና ከጠላት ቀስት ማምለጫ ነው። በገና የያዘ ሰው አይገኝም። ምን እንደሚል ታውቃለህ? ሳኦልም ዳዊትን በእስራኤል አውራጃ በሙሉ ፈልጎ አጣው። ሳኦል ዳዊትን በእስራኤል አውራጃ በሙሉ ዳዊት አለ የለም፣ ዳዊት አለ የለም፣ ዳዊት አለ እኮ ዳዊት እዛው የት ይሄዳል? ፍልስጤም ሀገር አይገባ፣ የተፈለገው በእስራኤል አውራጃ ነው። ፍልስጤም መሄድ አይችልም። ፍልስጤምም ሌላ ጠላት ነው ያለው። እዚህ ሳኦል ጠላት የቤቱ፣ እዛ የጠላት ፍልስጤም፣ የት ይሄዳል? የትም ይሄዳች፣ ግን ታጣ ጠላት ይጣ ወጥመን ይጣህ፣ ክፉ ይጣህ። የጠላት አጀንዳ ይሙት። የጠላት አጀንዳ አይፈጸም እኮ ብርክበልና በገና ይዛለህ በለይ ባክ። በገና የያዘ ያመልጣል። በእስራኤል አውራጃ ሁሉ ፈልጎ ፈልጎ ፈልጎ አጣው። ዛሬ የፈለገ አይደለም ያለፈ ያገኘናል አያገኘንም። ከዚህ በኋላ ለጠላት እንታጣለን ለእግዚአብሔር እንገኛለን ዞር በልና ለጠላት ትታጣለህ ለእግዚአብሔር ትገኛለህ በለው ለእግዚአብሔር አጀንዳ ትገኛለህ ለጠላት ደግሞ ትታጣለህ ጠላት አስሶ አስሶ አያገኝም ተንኮለኛ አስሶ አስሶ አያገኝም ክፉ አስሶ አስሶ አያገኝም ወጥመድ ያለው አስሶ አስሶ አያገኝም ለምን አንተ በገና ደርዳሪ ነህ አንተ አምላኪ ነህ ስለዚህ አምላኪዎች ከጠላት ራዳር ክልል ውጪ ናቸው በላይ ላይ ህልውናን ስለሚያበዛ ከፍታን ስለሚያስጨምረው ሃሎቱን ስለሚጨምረው ጠላት ሊያገኝ አይችልም። ትሰወራለህ፣ መሰወር ትጀምራለህ። ሃሎቱ ከፍ ያደርጋል። ጠላት ሊንጠራራ አያገኝም። እጁ የማይደርስበት ከፍታ ላይ ወስዱ ያስቀምጥሃል። አሜን ብሉ እስኪ። በሚቀጥለው ዘመናችሁ በገና ትይዛላችሁ፣ ቀስተኞች ይስቷችኋል። በሚቀጥለው ዘመናችሁ ጠላት ፈልጎ ፈልጎ ያጣችኋል። በሚቀጥለው ዘመናችሁ ሃሌሉያ! ከጠላት ጥቃት ውጪ ትሆናላችሁ። በምን አመለጥክ? በበገና። የአልባጥሮስ ብልቃጥ አሁንም ያለገደብ ያለስስት ይሰበርለት፣ የናርዶስ ሽቶ ይውጣለት።